ዲጄ ሊ የምትባል ዱባይ የምትኖር ዲጄ ሊ ነገ ፎቶ አለጠፈ የቪዲዮ ስሰራ ፎቶን ታይወታላችሁ። ማታቋት ካላችሁ ልጅቷ ታዋቂ ናት። ሁለት መቶ ሀምሳ ሺህ የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ወይ ካላችሁ፣ አዎ ቮይስ፣ ቴክስት ደረሰኝ፣ ያስገባበት ኤቭሪቲንግ እኔ ጋር አለ። ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምኗት ሁለት መቶ ሀምሳ ሺህ ተበዳድሮ ከፍሎ መጥቶ ሴኩሪቲ፣ ዘበኝነት አስገባሃለሁ ከሀገሩ ሳይወጣ እንደሚታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው። እሷን ተማምኖ ከሀገሩ የወጣው 250 ሺህ ከፍሎ ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው ምን አለችው ወንዳ ወንዷ አዎ ወንዳ ወንዷ ምን አለችው ሴኩሪቲ ቃል የገባ ሁልቅ ሴኩሪቲ ዘበኝነት ስራ የለም አንድ ሺህ ድርሃም ከኢትዮጵያ አስልክና አንድ ሺህ ድርሃም ማለት በዱባይ በኢትዮጵያ አርባ ሺህ ብር ከቤተሰቦች ካስልከ ሁለት መቶ ሀምሳ ሺህ ተበዳድሮ የከፈለው ሳያንሳው አርባ ሺህ ብር አስልክና አርባ ሺህ ብር ለየደላላ ከፍለክ ስራ ግባ አለችው አውጥቶ አውጥታ ጣለች። ይሄ ልጅ አሁን ተርቧል። የትራንስፖርት ከጣለችው ቦታ ተነስቶ ደላላ ውስጥ ከጣለ ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ የዱባይ መቶ ብር አጥቷል። ተመልከቱ ግፍ! እኔ ግን አንዳንዶቻችሁ እውነት ሕሊናችሁን የት እንደሸቃችሁት ራሱ አላቅም። በእውነት ማለት እንጃ አቦ አንዳንድ አንዳንድ ቁጥር ብዙ ሰዎች ሊያግዙት እንደሆነ ቼክ ታደርጊያቸዋለሽ ወይ? ምን አልባት አዎ፣ በአንድ ቁጥር አይደለ፣ አንድ ቁጥር ብዙ ነው የሚጽፈው እኔ ማገዝ ፈልጋለሁ ብለው ሲጽፉ ነው ሞዲሬተሮች ያስገቧቸዋል። ከዛ እኔ ስልካቸውንና ስማቸው ነው ስቼ ዋትስአፕ ላይ የሱን አካውንት አካውንት ካለው አለው ከሌለው ሪምን አስቸግሬ የሪምን ምን አካውንት ሰጣቸውና አስገብተው ደረሰኝ ይልኩልኛል። ከዛ ሪም ወስዳ አይናችን እያየ በካሽ ትሰጠዋለች በእጁ በቪዲዮ እያሳየችን ላይቭ ገብታ ገስት ገብታ እኔ ጋ ኦኬ ፎሎ አድርጉ ቤተሰብ የሁለተኛውን የሁለተኛው ዙር የጣልና ወጣ ስለሆነ እኔ ነገ ጠዋት ፎቶ አለጥፌ ቪዲዮ ሰራለሁ ማንም አያስቆመኝም አይ፣ ምን መሰለህ፣ እኔ ሁሉን ነገር ፊት ለፊት ተናግሬ ስራዬ ቀጥታ ስለሆነ ነው። ሁሉ ነገር ግልጽ ስለሆነ ነው። አሁን እዚህ ጋር ነግሬ በኋላ ላይ እሷ በኋላ በሌላ መንገድ ገብታ በቃቶ በቃ እንትንበል እኔ እንትን ልልሃለው። እተተተ ብላክ አይንና አምላክ ሀቢባ ታይው በቃ ታስተካክልልኛለች፣ ስራም ትሽልልኛለች። እንደዚህ ብለህ ቃንክ ሲያልክ ግረም ብላ ነው አቢባዬ፣ አስራ አምስት ቀን እኮ ባዶ ወዴን ነበርኩኝ። ሰዲቅ መስጊድ እየሄድኩ ነበር፣ እየተሰለፍኩ የምበላውን እንዴት እንዴት ብዬ ነው? እሷንም ማወራት መስጊድ ሄደክ ነበር? ምግብ ተሰልፈ የምበላው? አዎ አዎ። አቢባዬ ይህንን ነግረሀታል? አዎ፣ እነግርሀታለሁ፣ ፎቶ ሁሉ አንስቼ ልኬላታለሁ፣ ተሰልፍኩ። ምን አለችኝ? ምንም ምንም አይዞ ምናምን ነው የምትለት እንኳን አትሰጠው ምግብ እንዲበላ አይዞህ ትሏለች እሷ እየበላች እየጠበደለች ይህ ህሊና ህሊና የት ሄዶ ነው ግን ሰው እንዴት የገዛ ወገኑን ኢትዮጵያዊ ወገኑን አረብ ሀገር ላይ ስደት ላይ አምጥቶ እንደዚህ ይጥላል ያስርባል እሺ እንደነ ሳራ አልሀበሻ እንደነ መሲ ብሪስቶ እንደነ አዶት እንደነ ሀኒ የሚያግዙ ሰዎች ባይኖሩስ እኔ ኬት አምጥቻ አግዘዋለሁ ይህን ወንድሜ እንደነ ኤምኬ ስራ ፈልገው ቤት ፈልገው የሚያስጠጉ ሰዎች ባይኖሩ ይህ እንተሳሰብ እንጂ እንተዛዘን